ዋሽንግተን ለመምጣት ዶናልድ ትራምፕን በዋይት ሃውስ ኦቫል ኦፊስ ለማግኘት አውሮፕላን የተሳፈሩት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ያልታሰበ ዱብዳ ገጥሟቸዋል። ዜሌንስኪ አውሮፕላን ውስጥ እንዳሉ ነበር የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሩሲያ እቻቸው ከቭላዲሚር ፑቲን ጋር በስልክ ማውራት የጀመሩት። ከሁለት ሰዓት ተኩል በላይ ያወሩት መሪዎቹ ጭራሽ በአካል ለመገናኘትም ተማማሉ። ቶማውክ ሚሳኤላችሁን መዥረጥ አድርጋችሁ ስጡኝ ሊሉ የመጡት ዜሌንስኪም ዋሽንግተን የደረሱት በጠቆረ ፊት ሆኗል። በተስፋ የኪየቭን ሰማይ የለቀቁት ሰው በድንጋጤ ዋሽንግተንን ረግጠዋል። ትራምፕና ፑቲን ያወሩባቸው አስገራሚ ጉዳዮችም የዓለምን ትኩረት ስበዋል። ትራምፕ ለኪየቭ የሚሳይል ክምችታችንን አናራቁትም ማለታቸውም ተሰምቷል። የኔቶ አገሯ ጀርመን ደግሞ የሩሲያን ጥቃት ፍራቻ ወታደር ለመመልመል የሄደችበት ርቀት ብዙዎችን ግራ አጋብቷል። ከ18 ዓመት በላይ ያለሽ ሁልሽም ተመዝገቢና በእጣ ውትድርና ውስጥ ገቢያለሽ እያለች ነው በርሊን። ሞስኮ ደግሞ አንዳንድ ሰዎች ናዚዎችን መሽተት ጀምረዋል ብላ መል ሰጥታለች። በሌላ በኩል እስራኤል ወሳኙን ጀነራል ከነልጃቸው ልጃቸው መግደሏ ተረጋግጧል። የነውጠኛው ጀነራል ምትክም ታውቋል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ ላይክና ሼር በማድረግ የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የቶማሃውክ ሚሳኤል ጉዳይ፣ የዩክሬን ሰላም፣ የጋዛ የተኩስ አቆም ስምምነትና ሌሎችም ሌሎችም ጉዳዮች ትራምፕና ፑቲን ያወሩባቸው ነጥቦች ናቸው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የሩሲያው አቻቸው ቭላዲሚር ፑቲን ከአላስካው ምክክራቸው በኋላ እንዲህ አይነት ወሬ ሲያወሩ ለመጀመሪያ ጊዜ ነው። ይህ ብቻ ይበቃም። በቀጣዮቹ ሁለትና ሶስት ሳምንታት በሃንጋሪ ቡዳፔስት እንደሚገናኙ ተረጋግጧል። ቭላዲሚር ፑቲንና ዶናልድ ትራምፕ ከሁለት ሰዓት ተኩል በላይ በፈጀው ንግግራቸው ያላነሱት ያልጣሉት ነጥብ የለም ተብሏል። ዶናልድ ትራምፕም በጣም ውጤታማ ቆይታ ነበረን ብለዋል። የፑቲን ረዳት የሆኑት ዩሪ ዩሻኮቭም ተመሳሳዩን ነገር ተናግረዋል። ንግግሩ ግልጽነት የተሞላበት ነበር አሉ። የሁለት ሰዓት ተኩሉን ንግግር አጠር አድርገው ሲያስቀምጡ በጣም ደርዝ ያለው ብዙ ነገሮች የተነሱበትና ከምንም በላይ ግልጽነት ላይ መሠረት ያደረገ ነው ብለዋል። ብልሁ ፑቲን የስልክ ንግግራቸውን የጀመሩት ትራምፕን በማድነቅ ነበር። በጋዛ የተኩስ አቁም ስምምነት እንዲፈረም ስላደረግ፣ ይህም ስለተሳካልህ በጣም አመሰግንሃለሁ ብለዋቸዋል። ፑቲን ትራምፕን ፑቲን ይህንን ብቻ አይደለም ባለቤትህ ሜላንያ በልጆች ላይ እየሰራቸው ያለው መልካም ነገር በጣም የሚበረታታ ነው አሏቸው። ትራምፕም በዚህ ደስ ተሰኝተው ትሩ ሶሻል በተሰኘው ገጻቸው ላይ ፑቲን እኮ ስለ ጋዛ ላደረግኩት ነገር አደነቀኝ፣ ባለቤቴንም አሞካሸልኝ በማለት ሳይሸሽጉ በትሩ ሶሻል ገጻቸው ላይ ጽፈውላቸዋል። ፑቲንና ትራምፕ ዳርዳሩን ካሉ በኋላ ግን በቀጥታ የገቡት ወደ ዩክሬን ጉዳይ ነበር። የዩክሬንን ጉዳይ በፖለቲካዊና በዲፕሎማሲያዊ መንገድ መፍታት እንፈልጋለን አሉ ፑቲን። ለትራምፕ አንድ ጠበቅ ያለ ንግግርም ተናግረዋቸዋል። በጦር ሜዳ ላይ የበላይነት ያለን እኛንን፣ በሁሉም ግንባሮች ብቃት ባለው መልኩ ጦራችን እየገሰገሰ ይገኛል። ዩክሬን ደግሞ በዚህ መሃል አንዳንድ ጥፋቶችን እያጠፋች ነው። የሲቪል መሠረተ ልማቶችን እየጎዳችብን ነው። ስለዚህም እኛም ይህንን ማድረግ እንደምንችል ልናሳያት እንገደዳለን በማለት ፑቲን ያለውን ነገር ለትራምፕ አስረድተዋቸዋል። በጦር ሜዳ አካባቢ ሩሲያ የሆነ ብልጫ ሊወሰድባት ይችላል በሚል እያሰቡ የነበሩት ትራምፕ ምናልባት ይህንን ቁርጥ ያለ ነገር መስማት አለባቸው ብለው ነው ፑቲን ይህንን ንግግር የተናገሩት ፑቲን ሌላኛው ያስጠነቀቁት ነገር የቶማክ ሚሳይልን በተመለከተ ነው። እስከ 2500 ኪሎ ሜትር ድረስ መወንጨፍ የሚችሉትና ሞስኮን መዳሰስ የሚችሉት እነዚህ አሜሪካ ሰራሽ ሚሳይሎች ኪየቭ እጅ ከገቡ ግንኙነታችን ይበላሻል። በጦርነቱ ውስጥ ያለውን ሁኔታ ባይቀይርም በዋሽንግተንና በሞስኮ መካከል እየተፈጠረ ያለውን መከባበር ግን ሊያደፈርስ ይችላል ብለው ፑቲን ቁርጡን ነግረዋቸዋል። እንዲህ እንዲያካሉ በኋላ ሁለቱ መሪዎች በአካል ለመገናኘት ተስማሙ። ሃንጋሪ ደግሞ መዳረሻቸው ሆነች። በሃንጋሪ ቡዳፔስት ለመገናኘት ተስማሙ። የሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባንም በኤክስ ገጻቸው ጉባኤውን ለማሰናዳት ሀገራቸው ዝግጁ መሆኗን አረጋግጠዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮና የሩሲያ ዋቻቸው ሰርጌይ ላቭሮቭም ይህንን ጉባኤ ለማመቻቸት በጋራ እንደሚመክሩና እንደሚነጋገሩ ታውቋል። በነሐሴ ወር አላስካ ላይ ከተገናኙ በኋላ ፑቲንና ትራምፕ በአካል ለሁለተኛ ጊዜ ይገናኛሉ ማለት ነው፣ በቡዳፔስት። የአሜሪካው ፕሬዚዳንት ዶናልድ ትራምፕም ይህንኑ ጉዳይ አረጋግጠዋል። ትራምፕ እንዲህ አሉ። ከፑቲን ጋር ለመነጋገር ተስማምተናል፣ ከፍተኛ ሹማምንትና አማካሪዎችም ጉባኤውን ይቀላቀላሉ በማለት ተናግረዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮም ከአሜሪካ በኩል ይህንን ለመወጣት ኃላፊነቱን እንደወሰዱ ተሰምቷል። ከስልክ ንግግሩ ውጪ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ቶማውክ ሚሳይልንም በተመለከተ ተናግረዋል። የዩክሬኑ ፕሬዝዳንት አሰፍስፈው እየጠበቁ ያሉት ይህ ቶማውክ ሚሳይል እኛ ዘንድ በበቂ ሁኔታ ቢኖርም ሙሉ ለሙሉ አሟጠን ለዩክሬን መስጠት አንፈልግም ብለዋል። አዎ ብዙ አለን ነገር ግን እኛም ለራሳችን መከላከያ ስለምንፈልገው ልንጠብቀው ይገባል አሉ። እናም ክምችታችንን በሚያሟጥጥ መልኩ የምናደርገው ነገር የለም፣ ለኪየቭም ብለን አናሟጥጥም ክምችታችንን አሉ። ቶማሆክ ሚሳኤልን በተመለከተ አዎን፣ ሰጣለን ወይም አንሰጥም የሚለውን ቁርጥ ያለ ነገር መናገር ያልፈለጉት ትራምፕ በዜሌንስኪም በፑቲንም መሃል ሚሳኤላቸውን እንደ ካርድ መጫወት የፈለጉ ይመስላል። አንዳንድ ጊዜ እሰጣለሁ የሚል ምልክት እያሳዩ ሌላ ጊዜ ደግሞ ይሟጠጥብናል፣ ያልቅብናል እያሉ በአንድ እግር መርገጥ አልቻሉም። ይህ ግን በትራምፕ ዘንድ የሚታይ የተለመደ ፖለቲካዊ ጨዋታ ይመስላል። ምክንያቱም የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ ከኪየቭ የተነሱት ብዙ ተስፋዎችን ሰንቀው ነበር። ትራምፕ ግን እርሳቸው አውሮፕላን ውስጥ በተሳፈሩበት ጊዜ ከቭላዲሚር ፑቲን ጋር ሊያውም ከሁለት ሰዓት ተኩል በላይ ማውራት ፈለጉ። የቢቢሲ ዘገባ ይህ ለዜሌንስኪ ታላቅ ጥፋት ነው ይላል። ዜሌንስኪ ወደ ዋሽንግተን ከመምጣታቸው በፊት በበርካታ ጉዳዮች ተስፋ አድርገው ነበር ይላል። የቢቢሲው ዘገባ ሲቀጥል፣ አንደኛው የሩሲያ ኢኮኖሚ አሁን ያለውን ጦርነት መሸከም አልቻለም የሚለው ግምገማ ነው። ከዚህ በመቀጠል ደግሞ ሩሲያ በጦርነት ውስጥ እያወጣቸው ያለው ወጪ ብቻ ሳይሆን ሰራዊቷን በሰፋ አካባቢ አሰማርታ እያገኘች ያለችው መሬት ግን አነስተኛ ነው ይላል የኪየቭ ግምገማ። ከሰሞኑም በዩክሬን የኃይል መሰረተ ልማቶች ላይ ሩሲያ የምትፈጽመው ጥቃት ከጭንቀት የመጣ ስለሆነ፣ ይህንን አጋጣሚ ተጠቅመን በተለይም ወሳኝ የሚባሉ የአሜሪካ ጦር መሳሪያዎችን የምንታጠቅ ከሆነ ሩሲያ ላይ ጫና ማድረግ እንችላለን። ትራምፕ ደግሞ ለዚህ ሚና መወጣት ይችላሉ፣ በሚል ተስፋ ሰንቀው ነበር ከኪየቭ የተነሱት። ነገር ግን የሩሲያና የአሜሪካ ግንኙነት እንዲህ በቀላሉ የሚቋረጥ አልሆነም። ጭራሽ በቡዳፔስት ለመገናኘት የተስማሙት ሁለቱ መሪዎች ለዩክሬኑ መሪ መልካም መልእክት አላደረሷቸውም። ከ300 በላይ ድሮኖችን በሀያ አራት ሰዓታት ውስጥ በኪየቭ እና በተለያዩ የዩክሬን አካባቢዎች የጣለችው ሩሲያ የኃይል መሰረተ ልማቶችን ድምጥማጣቸውን እያጠፋች ትገኛለች። በመላው ዩክሬንም ከፍተኛ የሆነ የኤሌክትሪክ ኃይል ቀውስ ተከስቷል። ቀጣዩ የቅዝቃዜ ወቅት ስለሚመጣም ዩክሬን የጋዝና የኤሌክትሪክ ኃይል በእጅጉ ትፈልጋለች። ነገር ግን የሩሲያ ጥቃት ይህንን እንድታደርግ እየፈቀደላት አይደለም። እናም ነገሮች መፍጠን አለባቸው ዩክሬንም የጦር መሳሪያዎቹን መታጠቅ አለባቸው በሚል ስሜት በፈገግታ ተሞልተው ከኪየቭ የተነሱት ዜሌንስኪ በጠቆረ ፊት ዋሽንግተን ለመግባት ተገደዋል። በቀጣዮቹ ሰዓታት የሚፈጸሙት ትራምፕ የሚገቡት ቃልና ዩክሬንም ልታገኘው የምትችለው መሳሪያ ጉዳይ ለጊዜው ግልጽ ባይሆንም እርሾው ግን የሚጣፍጥ አልሆነም። የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ ከአሜሪካ የጦር መሳሪያ አምራቾች ጋር እየተነጋገሩ እንደሆነም ታውቋል። በሌላ በኩል የኔቶዋ ጀርመን እያደረገች ያለችው ነገር ዓለም ግራ እንዲገባው አድርጓል። ጭራሽ ውትድርናን በእጣ እድላለሁ እያለች ትገኛለች። በርሊን የፍሬድሪክ ሜርዝ መንግስት ወታደሮችን ለመመልመል ያወጣው እቅድ አስደንጋጭ ሆኗል። ጀርመን በአሁኑ ሰዓት 182,000 የሚሆኑ ለግዳጅ ብቁ የሆኑ ወታደሮች አሏት። ነገር ግን ይህ ቁጥር ከፍ እንዲል ትፈልጋለች 260,000 ለግዳጅ ብቁ የሚሆኑ ወታደሮችና ሁለት መቶ ሺህ ተጠባባቂ ወታደሮችን ካላገኘሁ እያለች ነው። በርሊን በአጠቃላይ 460 ሺህ ሰራዊት እንዲኖራት እየሰራች ትገኛለች። ታዲያ ጥምር መንግስቱ በፓርላማ በኩል ያቀረበው ሐሳብ ብዙዎችን ግራ ጋብቷል። ከ18 ዓመት በላይ የሆኑት ጀርመናውያን የውትድርና ፎርም እንዲሞሉ የጤናቸውንና የትምህርታቸውን ሁኔታ እንዲያስገቡም ተጠየቁ። ከዚህ ቀጥሎ ያለው ግን አስደንጋጭ ሆነ። በበጎ ፍቃድ የሚመዘገበው ሰው ቁጥር ካነሰ በሎተሪ ዕጣ ውትድርና ውስጥ ትገባላችሁ የሚል ነው ወታደራዊ እቅዱ። ጀርመን ከ2011 እንደ ኤሮፕያን አቆጣጠር በኋላ ማንም ሰው በግዳጅ ወታደራዊ ስልጠና እንዳይወስድ ከልክላለች። ነገር ግን አሁን የሩሲያ ጥቃት እየመጣብን ስለሆነ ምንም ማድረግ አንችልም በሚል ፓርቲዎቹ ያሰቡት ሐሳብ ብዙዎችን ግራ አጋብቷል። የጀርመኑ የመከላከያ ሚኒስትር ቦሪስ ፒስቶሬስ ራሳቸው ይህንን ሀሳብ ተቃውመውታል። ይህ ሊተገበር የማይችል ሀሳብ ነው። ሰዎች በበጎ ፈቃድ ወደ ውትድርና መምጣት አለባቸው እንጂ በሎተሪ ዕጣ ኑ ተዋጉ መባል የለባቸውም። ይልቁኑም፣ ማበረታቻዎች ከምንም በላይ ደግሞ ጥቅማጥቅሞችና ክፍያዎች ብቻ እነዚህን ሰዎች ሊያመጡልን ይችላሉ እያሉ ይገኛሉ። በመጨረሻም እስራኤል ለሁለት ዓመት ያህል ስታድነው የነበረውን ጀኔራል መግደሏ ተረጋግጧል። ሜጀር ጄነራል መሐመድ አብዱል ከሪም አልጉማሪ ይባላል። የየመን ጦር እስራኤልን በፈተነባቸው ባለፉት ሁለት ዓመታት ቁልፍ ሚና ከተወጡ የሁቲ ሰዎች መካከል አንደኛው ነበር። ነሐሴ ወር አካባቢ ጥቃት ተፈጽሞበታል ተብሎ ሪፖርት ቀረበ። አሁን ደግሞ የየመን መራሹ መንግስት ሰውየው መገደሉን አረጋግጧል። አልጉማሪ ከ13 ዓመት ልጁ ከሁሴን ጋር ነው በእስራኤል ጥቃት የሞተው። የእስራኤል የመከላከያ ምንጮች እንደሚሉት አልጉማሪ ሊሞት የቻለው ነሐሴ ወር ላይ በተፈጸመ ጥቃት ቆስሎ በሕክምና ሲረዳ ቆይቶ ነው። ሁቴዎችም ጀነራላችን የአሜሪካውያንና የጽዮናውያን ጥምረት የከፈተብንን ጦርነት ለመመከት ጂሃዳዊ አገልግሎቱን እየተወጣ ባለበት ሰዓት ተሰውቷል የሚል መግለጫ አውጥቷል። እስራኤል የሐማስ መሪዎች የሆኑትን ኢስማኤል ሃንያን እና የአያ ሲንዋርን ብትገልም የሂዝቦላሁን ሐሰን ናስረላሃን በተመሳሳይ መግደል ብትችልም፣ ከየመን ግን ቁልፍ ሰዎች መግደል ሳትችል ለረጅም ጊዜ ቆይታለች። በቅርቡ ግን የየመኑን ጠቅላይ ሚኒስትር አህመድ አልራሃዊን በመግደል ስኬታማ ሆኛለሁ እያለች ትገኛለች። የአልጉማሪ እዚህ ጋር መጨመር ደግሞ ለእስራኤል የልብ ልብ የሚሰጥ ሆኗል። የእስራኤልን ጦር የፈጸሙትና 758 ጊዜ ወታደራዊ ጥቃቶችን የፈጸሙት ሁቴዎች 1835 ባልስቲክ ሚሳይሎችን ሃይፐርሶኒክ ሚሳይሎችን፣ ድሮኖችን፣ እና የተለያዩ ተዋጊ ጀልባዎችን በመጠቀም ወሳኝ ወታደራዊ ኦፕሬሽኖችን ስለመስራታቸው በተደጋጋሚ ተናግረዋል። በሁቴዎች የሚመራው የየመን የባህር ኃይል ደግሞ 346 የሚሆኑ ወታደራዊ ኦፕሬሽኖችን ወደ እስራኤል በሚገቡና በሚወጡ 228 የሚሆኑ መርከቦች ላይ በቀይ ባህር፣ በኤደን ባሕረ ሰላጤ፣ በአረብ ባሕርና በህንድ ውቅያኖስ አካባቢ እንዲሁም በባቤል መንደብ አካባቢ መፈጸማቸውን ይፋ አድርገዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም የሽብር አለቆችን እየገደልን እያስወገድን ቀጥለናል፣ አሁንም ወደ ሁሉም እንሄድላቸዋለን ብለዋል ለአልጉማሪ ሞት ማረጋገጫ ሲሰጡ ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ ላይክና ሼር በማድረግ የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።